ይሄ ጉዳይ ተጀምሮ እስኪጠናቀቅ ድረስ በስህተት የብሔርም የሃይማኖትም ጉዳይ አልተነሳም። ጉዳይ እኔ ቢረጋጋ ነገሩ ወደ ሌላ ሳይሄድ ወዳልታሰበ፣ ሌሎቹ ወደ ፖለቲካቸው መውሰድ የፈለጉ ሰዎች ስላሉ ያ ነገር ሳይመጣ ነገሩ ቢቋጭ እኔ ደስ ይለኛል። ኦኬ፣ ስለዚህ የመፍትሄውን ሀሳብ ኦኬ፣ አንተ እንደዛ ነው ማለት ነው፣ እኔ እንደዛ ነው ማለት ነው። ምንድነው እሱም እንደዚህ አይነት ነገር ናያቁም የሚሰጥ በልግስ እና ይስጥ ነው መጽሐፍ ቅዱስ የሚለው ነው። ስከማቀ እናንተ የመሰላችሁን ማድረግ ትችላላችሁ። እሱም የመሰለውን ማድረግ ይችላል። ነገሩ በዛ ቢቋጭ፣ አለበለዚያ ወደ ብሔር ከሄደ ብዙ ነገሮች ሊበላሹ ይችላሉ። እናንተ አልጠራችሁም ማለት ነው፣ እነሱ ናቸው። ስለዚህ እነሱ ማን አሁን፣ ስለ የሰማይ ማን ነው? እነሱ ወደዛ ብሔርን ጠራችሁ። እኛ ምን እኛ እያወራን ያለ ነው? በግለሰቦች ጉዳይ፣ በፍራኦል ይቻና በተመር ጉዳይ። እሱ አማራቱን እሱ ኦሮሞውን፣ ስልጤውን ምንም ማቀው ነገር የለም። እኔ ሁለት ኢትዮጵያውያን የፈለጉትን እነሱ እንደሚመቻቸው አልጎ ላይ ሆኖ ይችላሉ። እኔ እንደዛ ነው ማስበው። እሺ ምትሉት ይላል ነገር እኔ የይቅርታ አድርጉልኝና እነሱ አተበሉ በመጀመሪያ ወደ ብሄር የቀየረው እሱ ነው። ሪሊስቲክ ሊናውራ ከተባለ እና አምድስ ነው ሀሳቡ ላይ ብቻ እናውራ። አሁን ያንንም ተመርኮዘን ምንም ሀሳብ አትስቱና፣ አሁን ብሔርን አታስቡ አትስቱ። ጀስት ጉዳዩ ላይ ብቻ ምን ታዘባችሁ? ፍራኦል ትቻ ግለሰብ ነው ምን ታዘባችሁ? ጉዳዩ ላይ እኔ ይቅርታ አድርጉልኝና እንደ ፍራኦል ድፍረትና ውሸት ብችል ኖሮ ዋይት ሀውስ ላይ ድራግ ዲለር ሆኜ ቢሊየነር ነበር። ቁም ነገር እናውራ ከተባለ የምር ግን ከመጀመሪያም ጀምሮ እኮ ውሸት እንደሆነ ፊት ለፊት የሚታየ ነገር ነው። የእውነት ፊት ለፊት አንዴ ፕሌን ውስጥ ነኝ፣ እርዳታ ላይ ስብሰባ ሲጠራው ሁሉም እርዳታ ላይ የሚሳተፉ ጠቅላላ ሲመጡ ማን ያልመጣው እሱ ነው። እና ወደ መፍትሄው ግን ግቡ። እሺ ቴንክ ዩ። ከታች ላውቀው ቅድስት ነበረች፣ የመጀመሪያው ጊዜ የመጀመሪያው ዙር ላይ ላልነበራችሁ ሰዎች ሽምግልና ተቀምጣ በሽምግልና በሴትነቷ እግር ላይ መውደቅ በቲክቶክ ለመጀመሪያ ጊዜ እሷ፣ ወንጌላዊት ወዳጃችን ሰብለ እና ያቢ ለምነዋል፣ ይሄ ነገር በሽምግልና ይፈታ ብለው ግለሰቡ ነው አልሆንም። ለዛ ነው ሶስተኛ ዙር ላይ ደረስ ነው። እስኪ አጠቃላይ ሂደቱን አስመልክተች አሁን የሰማሽውንም ጨምረሽ የመፍትሄ ማሳብ አለምትሆኑ ነገር ተነግሪንና ወደ ሌሎች ይሄዳሉ፣ ከዛ እንጨርሳለን ቅድስት ማቅዶኒያ እየደወልኩ ነው አንዴ ስፒከር ላይ ባባ ይዞ እሺ እሺ ቆይ እሺ ሄሎ ሰላም ነው

ማናጀሩ ነው፣ ቃል ነው ባይዘ ቃል ነው፣ ቃል ነው ያ ያወኩት። ስለዚህ ይነግረኛል ከገባ ካልገባ። በነገራችን ላይ 20 ሺህ ገባ፣ 50 ሺህ የጀመርነውን አደንጃ አጀንዳ ዳይቨርት አድርጎ፣ ስቲክ ቱ ዘ ፖይንት። ፖይንቱ ሊታሰብ የነበረው ወይም ደግሞ ሲሰራበት የነበረው አካውንት ምንድነው የሚሉንም እንዳትረሱ። ከዛ ምን ማለት ጉም ትጨፍራለ፣ ከዛ ትሄዳለህ እኮ እሱ አይደለም እሱ ያንን፣ እንዳትርሱ። የመንግስት ሰዎች የአንዳንድ ስሞች ስም ተነስቷል። እነሱም ኮንፈርም መደረግ አለበት። ሚኪ ምናም እየተባለ ነውና፣ ካልሆነ ላይክ ለምን እሱ ልጅ በስንት ነገር ይወቀሳልና መጠየቅ አለበት። እሱ ሚኪሻ እንዳሳብ ነው እንጂ እሱ ነው እርግጠኛ፣ እንዳሳብ እሱ፣ አንዳንድ ሰዎች እንደዛ ብለዋልና፣ ከሆነ ገብቷል። አሁን ልርልህ፣ ይሄ ደግሞ ሌላ ነገር ነው የሚከፍተው። ገብቷል። ከታች ም እኮ በዛ አካውንት ከአሁን በፊት እነ መሲህ ብርጅስቶን እየሰጠን የመቀደንያን ተብሎ ስናስገባ ቆይተናል እያሉ እኮ እየጻፉ እኮ ነው። ከታች በዚህ አካውንት ብዙ አስገብቷል በዚህ አካውንት ብር እያሉ ነው። ከታች ኮመንት ላይ አስገቢን እያሉ ነበር። ቅድም ነግር ያለው ብዙ ሰው አስገብቷል። ልብጠኛ ነው ነገራቸው አሮኖ ለምንድን ነው ግን መረጃዎቹ? አሁን ቴዲ ክሊር አድርግላቸው የተፈጠሩ ነገር ይሄ ነገር ፐርሰናል አታክ እየመሰለ እያስመሰለው ነው። እኛ እዚህ ጋር ለነቁሶ አይደለም የተቀመጥነው። ከመጀመሪያም ጀምሮ ይሄ ነገር ክሊር መደረግ አለበት። ባራት ካንሰል አድርገው እያለችው ነው። ቆይ ቆይ ቆይ፣ ጌታ ወይ ድረስ እኔማ ካንሰል አላስደርግም። ተሳሳተ አካውንት መስጠቱ ሰማለሁ

ቶልድ ዩ ጋይስ፣ አይ ቶልድ ዩ ኤርሊ። እንደ እኔ እኮ ቀድሜ ተናግሬ ያለው ሰላሳ ደቂቃ ሳይሞላ ካንስል ያደርገዋል ይችላል ብያለሁ። አሁን ያቺን ገና የተጫወተው እኔ ነግሬያቸዋለሁ ቅድም። ዞሮ ፍራው ልቴቻን ቀድሜ ነው እኔ የማውቀው እና ቀድሜ ነግሬያቸዋለሁ እንደዚህ እንደሚያደርግ። ይቅርታ በጣም እኔ ባንክ ነው ፕሮሰሲንግ ላይ ያለን ነገር ካንስል ማድረግ አትችይ። ማለፍ አለበት። ከዛ በኋላ ትችላለህ፣ ካንስል ታደርጋለህ። እንደ ለምንድን ነው የማትችላት ባንክ ፕሮሰስ የሆነ ነገር አትችይ። ፕሮሰሲንግ ካለ አትችይ። ካንስል ትችላለህ። አንተ ከኦነር እኮ አንተ ነህ። ከባንክ እንደ በስህተት ነው ይሄን ነገር ካንስል አድርግልኝ። አሁን ባንክ ላይ ደውዬ ማሰማት ትችላለህ። ብቻ ብዙ እናውቃለን። አይሆንም ግን ፕሮሰስ አለው። ባንኮች ጋር ደውለህ እንኳን አይደለም። ይሄን ዜ ያደረገውን ካንስል ታደርጋለህ። ላይክ ብቻ ቶሎ ቶሎ ማድረግ አለብህ። ትችላለህ ፕሮሰስ አለ። ያ ሪቨርስ ሊደረግ ይችላል፣ ይቻላል። ሁለት ነገር በመጀመሪያ ያላችሁ አንደኛ፣ 20000 ዶላር ባንድ ከባንኩ አይወጣም። ላይክ ሊሚት አለን፣ ልሚታችን አሜሪካን ውስጥ 20000 ዶላር አይደለም። ሁለተኛ ነገር ፕሮሰሲንግ ጋር አንድ ነገር አይሆንም። ከዛ ፕሮሰስ ሲል ነው። ስለዚህ ምን ማለት ነው? ኮንሰርቭ ሊያረጉት ይችላል። አይ ፔንዲንግ ነው ብለዋል እኮ ገና አልገባም። ፔንዲንግ ነውም እኮ ኔጃ ቶፒኩ መቀየር ነው እኔ እኮ እሱ አለም እኮ እሱ እንዳለው ነው አስገባለ ለሰባት መቶ ሺህ ዶላር ነው ይሄ የፌክ የባንክ አካውንት በቃ በዚህ ጉዳይ ላይ ፎከስ አድርገ ሊረሳ ነው ማለት ነው እንደው ምታወሩት የመጣው እኮ ትልቅ የወንጀል የምርመራ ሪፖርት እኮ ነው አስገባ አስገባ ከፈለገ አቃጥሎ ይሙቀው በዚህ አካውንት ስንቶቹ ተዘርፈዋል ስንቶቹ ተታለዋል

ኮመንቱን አረለም እዚያ ያለው ምን ሊያደርግ ነው ይሉኛል። ሉጣና ይገናገሉ ደስ ይበላቸው፣ ኦርቶዶክሶች ስለሆኑ። አረ የሆነ በመድኃኒዓለም በእናትህ በዚህ ውስጥ ኦርቶዶክስ ሲሆን ስልምና በምን ይታወቃል? ምን ያ ኦኬ እኔ ጋር ምን እሱ እኛም አንዳንድ ጥሩ ነገር ማድረግ ጥሩ ነው እንዴ፣ ሶስት አመት እኮ ነው የረገጠችኝ። እኔ ከሱ ጋር ለምን ስትፋጭ አትውል? ምን አገባይ ነው ነው ነው

ጃይሰን ይላል ማለት ነው። ተሰው እዚ ያ አጀንዳ ይነሳል እንደ ህፃናት እንጨቃጨቃለን። ኮመንት ላይ ስደቡኝ እኔ እንቻ ምን አንድም ቀን እዚህ ከገባሁበት ጊዜ ጀምሮ ኮመንት ኮሜንት አንብቤ አላቅም፣ ለመቀለድ ካልሆነ በፈለጋችሁ ስቴጅ ላይ ተቀምጣችሁ ኮመንት ኮሜንት እያነበባችሁ ያሉትን ሰዎች መሳደብ የምትፈልጉትን በሙሉ ኔ ለ እ ድ ይ ስፖክ ቱ ኩክ ይቅርታ። ስለዚህ ምትሉት ነገር የታዘባችሁት ነገር ከሌለ ኬዝን መዝጋት እንችላለን። ምን ይመስላችኋል? የሆነ ነገርማ አሁን ምን ኮኔክሽኑ ምናምን ነገር አሁን ወደ ብሄር መሄዳ፣ ያንን ራሱ ፋይት ማድረግ አለብን። ልስና እሽና ቢ ይሄ አጀንዳ ሊሆን አይገባም። እኛ ብሄር አታክ እያደረግን አደለም፣ እሱንም አታክ እያደረግን አደለም። ኢኒስት ቢ ክሊር መደረግ አለበት። ይሄ ነው ችግር የሚያመጣው። ይሄ መደገም መደጋገም አለበት። የፐርሰናልም ማታክ አይደለም። ከሱ ጋር ምንም ጥላቻ የለብኝም። አይዶንቲንክ ቴዲም ከዚህ በፊት ችግር ኖሮበትም አያቅም። ወር ጎድ ነበር። እስከዛሬ ምንም አይነት ችግር የለብን እና ቆይ ሰው እናንተ የሆነ ትንሽ መንገጫገጭ ሲፈጠርባችሁ፣ በቃ ራሳችሁን ችላችሁ መከራከራችሁን ማለት ነው። ከበደ አየለ እባላለሁ። እንደ ከበደ አየለ አናግረኝ አይባልም። በደህና ጊዜ ዞር ብለን የማናስበው ማህበረሰብ በችግር ጊዜ ምን? እኔ ዕድሜ ልኬ እኮ ብሔሮች እንዳይነኩ እኮ ስከላከል የኖርኩ ልጅ ነኝ። እንዲህ ያሉትን እኮ ነው እየመከርን እኮ መመለስ ያለብን። የግልህ ችግር የግልህ ነው። ማህበረሰቡን ትለቃለ ስ ጉዳይ ላይ አተኩር። ሌባ ከሆንክ ለራስ ነው ሌብነት፣ ማህበረሰብ ሌባ ሆንልኝ አላለም። ሀብታም ከሆንክ የግል የጥረት ውጤት ነው ሀብታም ነህ ጎበዝ፣ ለወጣበት ማህበረሰብ ቦኖ ውሃ አስገባ፣ መንገድ አስገባ፣ ትምህርት ቤት ገንባ። ችግር ችግር አትንገራቸው። ችግር ችግርን በግል ፍታ፣ በተቻለ መጠን አንተ እያልኩን ወይም አንቺ እያልኩን ሳወያ የነበሩ ይሄ የተጣባን እንቅፋንት መርገምት እኮ ነው። በግል ስናናገራቸው ወደ ቡድን ውስጥ አትግቡ። ስለዚህ ይህን ውይይት የጀመርኩት ስንወያ የነበረው እንደ ተምርና እንደ ፍራኦል ልትቻ ነው ሁለታችሁን መሬት ላይ እግራችሁን ረግጣችሁ እንደ ተመር እና እንደ ፍራኦል አውሩ። ሌላ ቦታ ላይ መታወሩት ወሬ አይመለከተኝም። እኔ የሚመለከተኝ እኔ ቤት የምታደርጉት ውይይት ነው። ሰው እንደ ግለሰብ የታዘባችሁትን ተናገሩ። ከዚህ በላይ ታዲያ ምንና? ከዚህ በላይ የሰለጠነ ውይይት እንዴት እናድርግ? እሺ፣ አንዳንዶቻችሁ ሃይማኖት ውስጥ ትገባላችሁ፣ አንዳንዶቻችሁ ብሄር ውስጥ ትገባላችሁ፣ አንዳንዶቻችሁ ሌላ ነገር ውስጥ ትገባላችሁ። እንዴት ነው ታዲያ የምንወያየው ጎበዝ? ስለዚህ ፕሊስ፣ አሁንም ስናወራ ተዋቸው እነሱን የታዘባችሁትን ነገር ሆነና ሉጣኔ እንሰነባበት ግርማ መቶ ላ የምትለዋለህ፣ ወንድሜ ስልክ ገባበት ቅድስት የምትየው አለ። ከይቅርታ ጋር ከይቅርታ ጋር ፕሊስ፣ አሁን የገባሁት እንደገባው ማይክ መክፈት አይጠበቅብኝ ነበር። ፕሊስ ወንድሜ፣ ለፊራም ነገር ያለው በውስጥ ለአንተም ቅድም ደውዬልህ ቢዚ ስለሆን በአጭር ነው ያወራም። ፕሊስ ይሄ ነገር ከእስልምና ሃይማኖት ከኦርቶዶክስ ሃይማኖት ከኛም ኮንጌላይ አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይህን ነገር አረጋጉት። ፕሊስ ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር። ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው። ይሄ ነገር ወደ አልሆነ አቅጣጫ እንዳይሄድ ፕሊስ ቴዲ ለፊራም ነገር ያለውን እዚያ ያላችሁም ወንድሞችና እህቶች ፕሊስ በክርስቶስ እለምናችኋለሁ፣ በእግዚአብሔር ስም እለምናችኋለሁ። ይሄ ነገር ይቁም። ብዙ ሰው በውስጥ በጣም ጨንቆታል። ወዳልሆነ አቅጣጫ እንዳይሄድ ቴድዬ ፕሊስ፣ የሃይማኖት መሪዎች ይግቡበት እዚህ ውስጥ። አሁን በፊራም በኩል ገስት ላይ ገብተው የሚሰጡት አስተያየት፣ በአንተም በኩል ገስት ላይ ገብተው የሚሰጡ አስተያየት አንተና ፊራጋ ወይ ደግሞ ይቅርታ እህታችን ጋና ፊራጋ ያለውን ነገር ሊያበርደው አልቻለም፣ ሊያረግበው አልቻለም። አገር የተጨነቀው ፕሊስ፣ በክርስቶስ ለምናችኋለሁ። ይሄ ነገር ይቁምና ኦኬ። ብዙ ጊዜ አንድ የሁለት ሽምግል እናድርጋቸዋል። አያና ባለበት ጥሩ ነበር፣ ሰምተን ነበር፣ ሰላም ወረደ ብለን ነበር። አሁን ካስፈለገ የሃይማኖት መሪዎች ገብተውበት፣ ካህናት ገብተውበት፣ ሼኮች ገብተውበት፣ ፓስተሮች ገብተውበት፣ ማለት መቆም ያለበት ነገር ይቁም፣ ለሀገራችን እንደገና ደግሞ ሌላ ነገር እንዳይሆን ወደ አልሆነ አቅጣጫ ይሄዳል። ይሄ የገባት በጣም ይቅርታ ገብታችሁ የምትናገሩ ሰዎች ነገሩን ሊያበርደው አይደለም የቻለው፣ ጭራሽ እያቀጣጠለው ነው እየሄደ ያለ፣ አንዱ አንዱን እየወለደ፣ አንዱ አንዱን እየሳበ ልክ እንደ ሹራብ ክር ውሉ እራሱ ሊገኝ አልቻለም። እና ፕሊስ፣ ሁላችሁም ዮኒም፣ ቶሮንቶውም ቴዲ፣ በዛ በኩል ፊራን ነግር ያለው ገብቼም እዚያ ነግራቸዋለው። እኛ ጨነቀን በእውነት፣ ወገኖቻችን ናችሁ የምንወዳችሁ የምናከብራችሁ ሰዎች ናችሁ። ግን ጨነቀን። ካስፈለገ ወይ በሃይማኖት መሪዎች ፍቱት፣ ካልሆነ በህግ መሄድ ያለበት ነገር ካለ በህግ ይድሩ። ለምን ወደ አልሆነ አቅጣጫ ሄዶ ሰው ሁሉ ለምን እንትን ይላል? እና ፕሊስ ይ የለለ የገባሁት እግዚአብሔር ይስጥልን። ፕሊስ ቢቋረጥ እና በውስጥ መስመር እኛ ሰዎችን ወይ ብንፈልግ ከካህናት ፓስተሮች፣ ሼኮች ገብተውበት ከእስልምናም ከየትኛውም ሃይማኖት ያሉ ገብተውበት እንደ ሀገር ያልሆነ ችግር እንዳይከሰት እሰጋለሁ እና ይህ ልለ የገባሁት ቴዲ ፕሊስ ኦኬ፣ ቴንክ ዩ ከልብ አመሰግናለሁ። እኔ በበኩሌ ኃላፊነት የሚሰማኝ ሰው ነኝ። በኃላፊነት እንደሚሰማው ሰው ነው። ሰዋይ የምታቆኝ በስህተት የሃይማኖትም የብሔር ስምም ተጠርቶ አይጠለጠለም። እኔ ቤት እናቱ የወለደችው ሰው ይናረግም። ሌላ ቦታ ላይ እንደዚህ ካያችሁ ያያችሁበት ቦታ ላይ ሄዳችሁ ብትመክሯቸው ብትገስጿቸው፣ ይሄው እያገድኩ ያለው እንሱን ነው። ተናደው ሲናገሩ በስህተት እንደዚህ ነገር አላስተናገድም አዋይን ብለዋል። መጨረሻው ጥግ ደርስ ሄዳሉ ከዛ በኋላ ፍርድ ለእናንተ ያደርሳለሁ። እኔ ወደ ሌሎች ጉዳዮች እሄዳለሁ። እናንተ በበኩላችሁ ምን ምትወ እየተወጣችሁ ኃላፊነታችሁ እናንተ እየተወጣችሁ እንደዚህ አይነት ምልክቶች ያያችሁበት ቦታ ላይ ሄዳችሁ እዛ ነው ጫን ማለት ያለባችሁ። እኔ እዚህ እየደረግኩኝ ነው፣ እንደምታየኝ እየደረግኩኝ ነው። ሶ በዚህ አውድ ኤርሚ በጣም አከብረው ሰውን የእግዚአብሔር ሰውን ስለ ሀሳቡ ከልብ አመሰግናለሁ። እኔ እንግዲህ በተቻለኝ መጠን ጥረት እያደረግኩን ያለሁት ለማለት ያለው እንግዲህ ከ18 ዓመት በላይ የሆነውን ሰው በግላ አስብ እያልኩኝ እየመከርኩ እንግዲህ እንደ ጻልጅ በጣም ያሳዝናል። ብቻውን ይመጣል እኛ ይለኛል። ብቻዋን ትመጣለች እኛ ትለኛለች። ስንት እንደሆኑ አላውቅም። እኔ ማያው አንድ ሰው ነው። ስታውሩ እኛ ነው የምትሉት እና ይህ መስተካከል አለበት ለማለት ያለው እሺ፣ ቅድስታችን ምንት ያለሽ? እውነት ለመናገር ይሄ ጉዳይ በጣም ወደ ነገር ውስጥ እየገባ ያለ ይመስላል እና ልክ ነው። ይሄ ኢትዮጵያ ውስጥ የተለመደ ነው። ሰዎች አጭበርብረው ገለው ብዙ ነገር ሲያደርጉ ቆይተው ልክ መጠየቅ ሲመጣ ይሄ ልክ አደለህም ሲባል ብሔር ውስጥ ሃይማኖት ውስጥ መወሸቅ የተለመደ የትሬንድ ነው ኢትዮጵያ ውስጥ። ይህንን እናውቃለን። ይሄን ደግሞ ህዝቡም ያውቃል። ሌቦች፣ ገዳዮች፣ ዘራፊዎች ህዝቡን ዘርፈው ገለው ሲጨርሱ ልክ የሆነች ነገር መነቃነቅ ሲጀምር ሮጠው ብሔራቸው ውስጥ እንደገቡ እናውቅ። አሁንም የተጀመረው እሱ ነው። ይሄ ጉዳይ የግለሰቦች ጉዳይ ነው። ብሔር ውስጥ መግባት አይችልም። ብሔር ውስጥ ሊያስገቡ የፈለጉ ሰዎች ማዳፈ ባንዳፈን የፈለጉት እውነት ስላለ ነው። ሲጀመር እኮ ጥያቄው እኮ ይሄ አይደለም። በቃ የሁለቱ ጉዳይ መጣ። ቴምር ተጭበርብር ያለው አለች አላጭበረበርኩም፣ ማለት ማስረጃ አምጡ ተባለ። መጨረሻ ላይ ጥሎ ወጣ፣ በቃ አለቀ። ሶ ዋናውን ጉዳይ ትቶ ወደ ሌላ ነገሮች ሄዶ ነገሩን መአት ሰዎች እንዲገቡበት አድርጎ ዛሬ ከሱ ግን ማ ካልቆምን እኛ ምን አይነት ኦሮሞዎች ነን ምናምን የሚሉ ሰዎችን አሰልፎ አጀንዳውን ማስኬድ፣ ይህ ትክክል አይደለም። ምክንያቱም በቃ ሌባ ሌባ ነው። ያጭበረበረ ሰው አጭበርብሯል። ከየትኛውን ብሔር ቢሆን እሱ ከኦሮሞ ስለመጣ በቃ መጠየቅ የለበትም። ለምን አይጠየቅም? የኦሮሞ ሕዝብ ሌባ አይደለም። በዚህ መሸሸግ አይቻልም። እዚህ ጋር መዛ ሄደው ማአት ነገር እያደረጉ ያሉ ሰዎች ፍላጎታቸው ሌላ ስለሆነ ነው። አንደኛ እስከ ዛሬ ድረስ በመጡበት መንገድ አጋለው ሰዎችን አቀያይመው ህዝብ ማህበረሰብ ከማህበረሰብ አጋለው ኦልሬዲ ተነቅቶባቸው የሰው ደም እጃቸው ላይ ቁጭ ብሎ የሚጮህባቸው ሰዎች ናቸው። እንደገና አጀንዳ ይዞ የመጡት ይሄንን ማንም ኢትዮጵያ አይቀበላቸውም። እዚህ እየተደረገ ያለው በማህበራዊ ሚዲያ በመጣ ማስታወቂያ አምኜ ሄጄ ተበልቻለው ይሄ በፍርድ ቤት መፍታት አይቻልም። ይታወቃል፣ ህጋዊ መንገዱ ሁሉ ዝግ ነው፣ የሞራል ጉዳይ ነው ብላ ይዛ የመጣች እህታችን ናት። የሞራሉን ጉዳይ ማህበረሰብ እንደ ማህበረሰብ ነው ማየት ያለበት። ከዚህ በኋላ እኔ በተጭበረበርኩበት መንገድ ሌሎች ሰዎች መጭበርበር የለባቸውም፣ በተለይ ሴቶች። በዚህ መከራ ውስጥ ያሳለፈችውን ነገር ይዛ ነው የመጣችው፤ የተለየ ነገር አልመጣም። ሀቅ ያለው ሰው ያን ሁሉ መንገድ ይዞን አይሄድም ያን ሁሉ ውጣ ውረድ ያን ሁሉ ማስረጃ መደበቅ፣ እንደገና ዛሬ ይሄን አውጥቻለሁ ማለት ወገቤን አመመኝ ምን አይሰራም። ሀቅ ያለ ሰው ትክክለኛውን ነገር ይዞ መጥቶ፣ ምናልባትም እንኳን እሷ የተበደለች መስሏት ከሆነ ይሄንን ክሽ አቁም ያለው ብሎ ነገሩን በአጭር መዝጋት ይቻል ነበር። እኔም የሚገባኝ የብዙ ሰዎች መከራ እጃቸው ላይ ያሉ ሰዎች አያርፉም። በደንብ አይተናል። ከዛ ደግሞ በጣም አደገኛው ነገር ብዙ ማስረጃዎች እየመጡ ለመከላከል የሚሄዱ ሰዎች ርቀት በጣም እየገረመኝ ነው። እነዚህን ሰዎች ነው አምኖ ሰው ሲከተል የነበረው። እነዚህ ሰዎች የብዙ ሰዎችን ሀቅ በልተዋል ማለት ነው። አሁን ዛሬ ሚዲያ በየትኛውም ወገን ሆነው ስድብ የጀመሩ ማንቋሻሽ የጀመሩ በተለይ ሴቶችን አቢዩዝ ማድረግ የጀመሩ እችሊ ተበድያለሁ ብላ መታ እንደገና የሰዳቢ ሰራዊት የተሰራባት የመጣባት ለማሸማቀቅ ከዚህ አካባቢ ለማጥፋት እንዲህ አይነት ጥያቄ የጠየቁ ሰዎችን በሌሎች ሰዎች አታክ አድርጎ እውነትን የመደበቅ ስራ እየተሰራ መሆኑን በደንብ እያሳየን ነው ይሄ ማህበራዊ ሚዲያ። ስለዚህ ሰዎች የተጭበረበሩት ማህበራዊ ሚዲያ ላይ ነው፣ አጭበርባሪዎቹን መጋለጥ ያለባቸው በመጡበት ፕላትፎርም ነው። ይሄንን ለመሸፈን መሄድ በፍጹም እንደ ማህበረሰብ አያዋጣንም። ማን ኦሮማ ያድንህ፣ አማራ ያድንህ? ሌባ ሌባ ነው፣ የማንም ወገን አይደለም። እኔ ዛይነጅጅን ቤት እየሰማው ነበር። በጣም ነው የሚያሳፍረው። እኔ አንድ ነገር ብቻ ማለት እፈልጋለሁ። ፍራኦል እኔ መለስ ስር ነው ያደግኩት፣ እኔ እዛ ስርዓት ውስጥ ነው ያደግኩት አለ። እዛ ስርዓት ውስጥ ያደጉ የኦሮሞ ልጆች ምን እንዳደረጉ እናውቃለን። ስፔሻሊ ወለጋ ላይ ማዕድኑነት እንዳለ ጠቋሚዎች ነበሩ፣ ዘራፊዎች አብሯቸው ይዘርፉ ነበር። የኢትዮጵያ እስር ቤቶች የኦሮሞ ልጆች መከማቻ እስኪሆን ድረስ ይሄንን በውስጥ ሲሰሩ የነበሩ ራሳቸው የኦሮሞ ልጆች ነበሩ። ዛሬ ኦሮሞ ነው ልከልለው ብለህ የመጣህ ሁላ ትላንት ምን ሲያደርግ እንደነበረ ሄደህ ጠይቅ። ምን ማለት ነው? እዛ ስርዓት ውስጥ የነበሩ ሰዎች አብረው ዘራፊዎች ነበሩ፣ ገዳይ አስገዳዮች አሳዳጆች ነበሩ። ይሄንን መጠየቅ አቁመህ የሆነ ሰው ኦሮምኛ ስላወራ ተነስተ መተህ አያይ እንደዚ አይደረግልኝ ብሎ ማለት ያስተዛዝባል። እንዲህ አይነት ነገሮችንማ አልፈናል። ብዙ የኦሮሞ ልጆች እስር ቤት ውስጥ ማቀው የት እንደወደቁ ሳይታወቅ ሞተዋል። በዛ ስርዓትማ ያንን እንትን ለማለት መሄድ በእውነት በጣም ነው የሚያሳፍረው። በቃ መጭበርበር ነው የተደረገው። መጭበርበር ነው፣ ሌሎቻችሁ እንዳትጭበርበሩ ነው። ቴምርማ በጀግንነት አለፈችው እኮ አለፈችው። ብዙ መከራ ከፍላ ህይወትን እስከ መቀየር ድረስ ደርሳ አለፈችው። ማናችንም ልናደርግ የማንችለውን ነገር ሰው በቃ እንዳትጭበረበሩ የሚል ነገር ነው ይዛ የመጣች። የተቀበለ ይቀበላል፣ ያልተቀበለ ደግሞ ይቀጥል። ነገ ሁሉም ሲቀምስ ይመጣል። ብሔርን ፖለቲካ ምናምን ወደዚህ ውስጥ ማምጣት ግን ዋናውን ነገር ዳይቨርት ለማድረግ የተሄደ ኢቨን ቻሌንጁ የመጣበት መንገድ እኮ ይሄ ነው። ይሄ ቻሌንጅ ወደ እናንተ መምጣት አያስፈልገውም ነበረ። ወስጃለሁ አልወሰድኩም፣ ትክክለኛው ማስረጃ አምጥቶ ማቆም እየተቻለ እንደገና ሌላ ነገር አምጥቶ ዋናውን ነገር ትቶ መሄድ ማለት ፍትህ ነው። ልጅቶ ያጣቸው የሚታየን ነገም ከነገሯ ቴዲ አወያይን፣ እንደዚህ ዓይነት አጀንዳ አለን ብላችሁ ስትመጡ የምናደርገው የብሔር ካባችሁን ደጃ አውልቃችሁ ነው የምትገቡት። ካልተስማማ አትምጣ አትምጣ። የሰለጠነ ሀገር ላይ ተቀምጠ እዛ ምስኪን ሕዝብ ላይ ደግሞ መዓት አትንዛ። ይሄ ከበደ በግልህ ነው ያጠፋው፣ በግልህ ትጠይቃለህ። ጥፋት ከሆነ ይቅርታ የምጠይቀውም እንደ ግልህ ነው። እናንተም እንደዛ ነው ማለት ያለባችሁ። ተምር ካጠፋች፣ አየለች ካጠፋች በግሏ ይቅርታ ትጠይቃለች። ማህበረሰቡ መብራት የሌለው፣ ውሃ የሌለው፣ መንገድ የሌለው፣ ትምህርት ቤት የሌለው አንድ ቀን ዞር ብላችሁ አላያችሁት። ለነገር ለነገር ሲሆን የምጠቅሱት ይሄ እርግማን ነው። እና ይሄ መታረም አለበት። ይሄ የኔ የማይናወጥ ስትሮንግ የሆነ የኔ በጣም ፋውንዳመንታል ፕሪንስፕል ይሄ ነው። በዚህ አውድ ነው የምናወራው። አሁን የተምርና የፍራኦል ጉዳይ ነው እዚህ ያደረሰን። ምን ታዘባችሁ?